በኢፌዴሪ ሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ምክትል ዴኤታ አማካሪ አቶ ፍሬ ሰንበት ወልደ ትንሳኤ በመርሃ ግብሩ ላይ እንዳሉት ተቋማቸው ለዘላቂ ሰላም ግንባታና ሀገራዊ መግባባት መሰረት ሊሆን የሚችል የሰላም በጎ ፈቃድ አገልግሎት ፕሮግራም ነድፎ ተግባራዊ በማድረግ ጉልህ ውጤቶችን ማስመዝገብ ተችሏል። ወጣቱ ሰላም የሁሉ ነገር መሰረት መሆኑና ና በበጎነት ለሚከናወኑ የሰላም ግንባታ ልማት ላይ ሀገራዊ ኃላፊነቱን ለመወጣት ዝግጁ መሆን ይጠበቅበታል ብለዋል። ሰላምና ልማት የአንድ ሳንቲም ሁለት ገጽታ ነው። ሰላም የሁሉም ነገር መሰረት መሆኑን በመገንዘብ በበጎነት የሚረጋገጠውን የዘላቂ ሰላም ግንባታና ልማት ሀገራዊ ኃላፊነታቸውን ለመወጣት ዝግጁ መሆን ይጠበቅባቸዋል የሀገር ግንባታ የትውልድ ቅብብሎች ስለሚፈልግ ሁሉም ዜጋ አስተዋጽኦ ማድረግ ይኖርበታል ሲሉም አክለዋል። በዚህም ወጣቱ የሰላም ጥቅም በሚገባ በመረዳት ለህብረ ብሔራዊ አንድነት ችግሮችን በጋራ ለመፍታት በስልጠናው ያገኘውን እውቀት ተግባር ላይ ማዋል ይኖርበታል ብለዋል። አቶ ፍሬ ሰንበት የሰላም በጎ ፈቃድ ማህበረሰብ አገልግሎት ስራ ላይ መሳተፍ ከድለኝነት ባሻገር የህሊናና የመንፈስ እርካታ የሚሰጥ ተግባር መሆኑን በመገንዘብ በአጠቃላይ በዩኒቨርሲቲ ቆይታችሁ ለአገልግሎቱ ስንቅ ሊሆናችሁ የሚችል ስነ ምግባር ይዛችሁ ለመውጣት ስልጠናውን በጥብቅ ድስፕሊን እንድ ትከታተሉ የወልቂጤ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዚዳንት ዶክተር የሺህ አረጋ አፈራ በበኩላቸው አብሮነት የጋራ አንድነትና የጋራ ዓላማ ለማጎልበት እንዲሁም ለልማት ስራዎች ጠቃሚ ነውም ሲሉ አስገንዝበዋል። ይህም ሀገራዊ አንድነት የሚገነባበት ለሀገራዊ ተግዳሮቶች ምላሽ ለመስጠት የሚያስችል በመሆኑ ወጣቶች የበጎ ፈቃድ አገልግሎቱ አባል በመሆናቸውም አመስግነዋል። በዚህም ሰላም የሁሉ ነገር መሰረት መሆኑንም በመገንዘብ ሁሉም የማህበረሰብ ክፍል ለሰላም ቅድሚያ ሊሰጠው ይገባል ብለዋል። ዶክተር የሺ ሰላም ከቤት ይጀምራል። ከቤተሰብ ወደ ሰፈር፣ ወደ አካባቢ እያለ ወደ ሀገር ያድጋል። አንድ ሰው ሰላም ካልሆነ ማሰብ ራሱ ይሳነዋል። መስራት፣ መብላት፣ ኤኒ ባዮሎጂካል ነገሮችን ማከናወን ይከብደዋል። ስለዚህ የሰላም ጥቅም እንዲህ በቀላሉ የሚታይ ስላልሆነ ሰላማዊ በሆኑ አካባቢዎች ውስጥ የሚሰሩ ተቋማት እጅግ ውጤታማ ናቸው። በመድረኩም አግኝተን ያነጋገርናቸው ሰልጣኞቹ እንዳሉት በጎ ፈቃድ ላይ መሳተፍ ለሀገራዊ መግባባት እንዲሁም ችግሮችን በጋራ ለመፍታትና ለአብሮነት ትልቅ አስተዋጽኦ እንደሚኖረውም ነው የተናገሩት። ወጣቶቹ አክለውም በበጎ ፈቃድ ስራዎችን መሳተፋቸው ጥሩ ስሜት እንደሚፈጥርላቸው የገለጹ ሲሆን፣ በአብሮነት በመተጋገዝ አቅመ ደካሞችን ለመርዳት የወጣቱ አብሮነት አስፈላጊ መሆኑንም አንስተዋል። ለእኔ በጎነት በጣም ደስ ይለኛል እና በጎነትን ለማድረግ በጣም ደስተኛንም ለመስራትም እፈልጋለሁ። በዩኒቨርሲቲያችን በአንድ ወር የምንቆይበት ቆይታ ላይ መልካም ስነ ምግባር ማሳያት ከኛ ይጠበቅበት ያሉትን ክህሎቶችን እውቀቶችን በመጠቀም ሰዎችን ማበረታታትን ደካሞችን ለመርዳት ብቁ ግንዛቤና አቅም ያለውን ችሎታ ከዚህ ወስዶ ማየት በጣም አስፈላጊ ነው ብዬ ያለፉት 13 ዙሮችን እንደ ተመለከት ነው። እንደ ሀገር ቀደም ሲል መግለጽ እንደሞከርኩኝ የተለያየ ማህበረሰብ ነው ያለን። ምሳሌ አቅመ ደካሞች አሉ። ክቡር ጠቅላይ ሚኒስትራችን በተለያየ ጊዜ የእነዚህን አካላት ድጋፍ፣ እገዛ ማድረግም እንደሚገባን በተግባርም ጭምር ሲተገብሩ እያየን ነው። ስልጠናው ከመስከረም ሀያ ዘጠኝ ሀያ አስራ ስምንት ዓመት ጀምሮ ለአንድ ወር እንደሚሰጥ ከወጣው መርሃ ግብር ለማወቅ ተችሏል።